ግን ውሸት ግን በአድወውን ነው ማስቀመጥ አራቁታል። ያውም ደግሞ ያቆነኝ እያልክ ያቆን አበበ ጉላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሱ። ድቤቱ ግን የሆነት የለ ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላትን ው ኦርቶዶክሶች ገደሉት። በመርዝ ነው የገደሉት ሞተ ብሏል። ያቆነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልን። ያቆነኝ እንዲህ አይነት ሰው ነው። አስራ አራት አምስት አመትህን የውሸት አሰጣላለሁ እና በምትፈልገው ዲቪ እገባለሁ ከአንተ ጋር ለበበሉ። እዚህ ያላቸው አንድ አምስት መቶ ሰው ልበበሉ። ለስሙ ካህን ነው። ሪከርድ አድርጉት፣ ሪከርድ አድርጉት። መስማት ሳይሆን ሪከርድ አልተረጋጋም አልተረጋጋም በጣም እበጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እ እየጠየኩ ያለሁትን ሚዩት አድርገው ድምፅ፣ አንተ ጋር ኢኮ ስላለ ማለት ነው። ሚዩት አድርገው በዚህ እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ ይነበባል። እሱ ከካሜራ ውጭ አረፋ እየደፈቀም ሊሆን ይችላል፣ ይ የሚያወራው ይህ ሰው አዳምጥ። ስጠራ የነበር ስማ፣ ስማ፣ ቀለሜ፣ ቀለሜ፣ አዳምጥ፣ ቀለሜዋ፣ ቀለሜ ስጠራ የነበር ድምፅ ተቀብያለሁ። ነበብ ቀኑን ንገረኝ። አሁን ታሪክ አታብዛ፣ ቀኑን ንገረኝ

እኔ የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያን አባት ነኝ። እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ ዘጠኝ ዓመት የሆነ ወንድሜ አብሮ አደገኝ አብረን ሲንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ምንሽናር እሷ አልሞትም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ተዋሪው ሲያል ካህን ናቸው ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም እራሱ አላውቅም ነበር። አይቻቸዋለሁ ሪ የራብሽ ቤት ውጭ ላይ ወጥቼ ነው። እንደዚህ ቆሻሻ እንደዚህ እየገፋ እያለ ነው። ልብ በሉ ወገኖች። ኮሜንቱ ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት ባህረ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይዘዌ ይሄ ሰው በአሜሪካ ህግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም፣ በየትኛውም አገር ህግ እንደዚህ አይደረግም። ሰው ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት፣ ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃ ማምጣት አለበት። እኔ ሞቷል ብዬ ስል የለም፣ እናትና አባቴ ቆሞ የቀበሩት ሰው ነው፣ አብሮ አደጌ ነው። በዚህ ከአገሬ ከወጣሁባቸው ዘመናቶች ውስጥ ከአባት የጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት፣ ሌሎች ጎረቤትና በቅርብ ርቀት የማቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ፣ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ አገር ነው ሀዘን የሰማሁት አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሐዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በየረ በሬሳ ላይ ልከራከርህ ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ ሁለት ዓመት ሙሉ ከልደተ ቃል ጋር ጥሪ አቅርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩ ኔ ያቀርበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር? ከስድስት ቀን በፊት ትናንትና፣ ቆይ ማሽኑ ፈቅቢያልና አሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በእሬሳ ላይ ነው ልወዳደርህ የሚገባ በእሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ ስምንት ዘጠኝ ዓመት ላይ የሞተውን አበበ ጉላት ሞቷል አልሞተም ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይህንን እናገራለሁ። ይህንን አሳያለሁ። በአካል አግንጭህ በአውራ ደስ ባላይ ነበር፣ ይችን ቃል አትደግማትም ነበር። እኔ ፊት እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ታሪክሳን አባቶችና ወገኖች እኔ ካህን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ እዩት። ያው ሁኛው ቀለሜ ቀለሜ እያልኩ ተቸገርኩኝ። ኤርምያስ ወንድማችን ኤርሚያስ አበበ ጉዳትም ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት። ሞተ ብላል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻ አለው። ሞቷል ካልክ መረጃ አልታቀርባለህ። እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ እኔ ስለታ ቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደገ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞታ አምጣው፣ አበበ ጉልላትን አምጣው፣ አምጣው፣ አምጣውና ኤርሚያ ስንርታ ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው። ስሙን ያልጠራው ሰው ነው። ድምፅ ተመሳሳስሎብኛል። ከሆነ የብዙ ሰዎች ድምጽ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለ ስትናገር ነበረ። ድምፅ ተመሳሰለ ብለ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለ እኔ አክብራቸው አለ። እሳቸውን ካህን አይቻቸው አላውቅም። እንዳንተ መረን አይደሉ የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ፣ አንደኛ ይህ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው። እኔ አበበ ጉልላት አይደለሁም ነው ያሉት እኔ ግን ምንድን ነው ያልኩትኝ? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ ጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድን ነው ኮሜንት ማትከፍቱት? ወገኖች ለምንድን ነው ኮሜንት ማትከፍቱት? እህትዬው እርሚያ ከፈቱት ኮሜንት ታውት። በቃ ምንም ይሁን ምንም ኮሜንት ክፈቱት፣ ችግር የለውም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ ቀለሜ እያልኩ ተቸገርኩኝ። አውቄ ነው፣ ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነት ነው። ድቤቱ ግን ኤርምያስ፣ ወንድማችን ኤርምያስ አበበ ጉዳት ው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት። ሞተ ብላል እያለቀስክ ማለት ነው። ቪዲዮ አለን ሞቷን አልሞተም በሚል ዲቤት ጠርቻ አለሁ። ይታያችሁ ተሴት ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ የማከብራቸው አባት ናቸው። ይሄም ዲያቆን ነው እንደዚህ አይባልም ብሎ አላለም። የጠራው በታቦቶ ላይ ነው። በታቦቶ ላይ መልሱ ከሱ በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ፣ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተቃልን እና አኬ የተባሉትን የእነሱን ግሩፖች ሲያቆስል እንደነበረ እዮብ ዘሚካኤል አውጥቶበታል። መረጃውን ቪዲዮ አለኝ እ አሳይቻለሁ አሁን ከእንደዚህ አይነት ሰው ጋራ ነው ዲ ቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለን። ቴንኪው። ቢኒያው፣ መቀጠል ይችላለን። ለምን እንደምትወርደው ቢኒያው? ምንድን ነው ዛሬ ከገስት ላይ የሚያስወሩትን ስልኩ ነው ኤርሚ፣ ስልኩ እያስቸገረኝ ብዙ እያስቸገረኝ ነው። ቆይ ሞዴሬተሪም እራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ የሚዩት አድርጎት የገባ